ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ውዱ ምሽት ይመጥናችኋል ያልኳቸው ነጫጭር የሀገር ቤት መረጃዎችን ማሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትከታተሉ በአክብሮት ትጠይቃለሁ። ቀጥታ ወደ መረጃዎችም ነው ማልፎ መረጃን የማስቀድምላችሁ። የኢትዮጵያ ቴሌቪዥን በህዝብ ቅሬታ ደርሶበታል። ሰራተኞቹ ከመንግስት ጫና ይደርስብናል ብሏል። እንግዲህ መንግስት የሚፈልገውን ብቻ ነው የሚዘግበው እንጂ ህዝብ የሚፈልገውን አይዘግቡም ተብሎ ነው እንግዲህ የተተቹት። በኢትዮጵያ ውስጥ እንግዲህ በርካታ ተፈናቃዮች በረሀብ እየሞቱ ባለበት ሰዓት ኢትዮጵያ እድገት ላይ እያለች በማስመሰል የሚዘገበው ዘገባና እና እየሞቱ ያሉት በሀገሪቱ ውስጥ ያለው የጸጥታ ችግር ሰላም እንዳለ ተደርጎ የሚዘገበው አዘጋገብ ትክክል አይደለም ስል ማህበረሰቡ የኢትዮጵያ ቴሌቪዥንን ተችቷል። እንግዲህ የአድማጮቻችን፣ ተመልካቾቻችን በአንድ ሀገር ታሪክ ውስጥ መንግስታቶች አብዛኛውን ጊዜ በተወሰነ ፐርሰንት የሚፈልጉትን ብቻ እንዲቀርብ ቢያደርጉም፣ ነገር ግን ብልጽግናውን እያደረገ ያለው የተጋነነ አይነት ነገር ነው። ከመቶ ሀምሳ ፐርሰንት ህብረተሰቡ የሚፈልጋቸውን እውነታዎች እና የራሱ የመንግስት ተቋምን ማስተላለፍ ሲገባው ሙሉ ለሙሉ መቶ በመቶ ህዝብ የማይፈልገውንና ከህዝብ የተደበቀ የተሳሳተ ህዝብንም የሚያደናግርና የሚያሳስት መረጃዎች ናቸው። አሁን ኢትዮጵያ ውስጥ እየተላለፉ የሚገኙት ኢትዮጵያ በኢኮኖሚ በጥሩ ሁኔታ ላይ እንደምትገኝ እንዲሁም አንዳንድ የምግብ ዋስትናዎችን ራሷን እንደ ቻለች ተደርጎ ወደ ውጭ ኤክስፖርት እየተደረገ ነው የሚለው በስፋት እየተሸፈነ እየተዘገበ ያለበት ሁኔታ ነው ያለው። ነገር ግን ኢትዮጵያ ውስጥ ያሉ ተፈናቃዮች በኦሮሚያ ብትሉ፣ በአማራ ክልል ብትሉ፣ በአማራ ክልልማ ተፈናቃይ ቁጥር ስፍር የለውም። እያንዳንዱ የአማራ ወረዳዎች፣ የዞን አካባቢዎች በተፈናቃይ ጥቅጥቅ ያለ ነው። ምክንያቱም በሰው ሰራሽን በተፈጥሮ ጉዳይም ተፈናቅሎ ነው ወደዚህ አካባቢ ላይ የገቡት። ከወለጋ ተፈናቅሎ ወደ አማራ ክልል የገቡት በበርካታ ቦታ ነው ያሉ። ደብረ ብርሃን ብቻ ላይ አይደለም ያሉት እስከ ደሴ እስከ ጎጃም ድረስ የገቡበት ሁኔታ ነው ያለው። ስለዚህ ከአዲስ አበባ የተፈናቀሉትም እንደዚሁ የአማራ ተወላጆች አብዛኛው በማንነታቸው በጦርነት ተፈናቅሎ አማራ ክልል ውስጥ ያሉ አሉ። ኦሮሚያ ክልል ውስጥ እንደዚሁ በተፈጥሮ ችግር፣ ዝናብ አለመዝነብ፣ ትግራይ በተመሳሳይ እንደዚሁ በጦርነትና ዝናብ አለመዝነብ፣ ኦልሬዲ በተፈጥሮና በሰው ሰራሽ ችግሮች ከፍተኛ ቁጥር ያለው ተፈናቃይ ኢትዮጵያ ውስጥ አለ በአሁኑ ሰዓት። እነዚህ ተፈናቃዮች የምግብ ዋስትና ሊረጋገጥላቸው አልቻለም። ከዚህ ውጪ የህክምና ግብአት የላቸው። በምግብና በህክምና እጦት በርካቶች እየሞቱ ይገኛሉ ማለት ነው። ስለዚህ ይህን እንኳን ለመዘገብ ፈቃደኛ ያልሆነ የቴሌቪዥን ጣቢያ ነው የሚል ትችት ቀርቦበታል። እንግዲህ እናቃለን ከተናገርን እናልቃለን የሚለው አይነት ነው። ሰራተኞቹ እያሰሙ የሚገኙት ትክክል ናቸው። መንግስት ራሱ የሚፈልገውን ነው እንጂ ህዝብ የሚፈልገውን አይዘገብም የሚል ማህበረሰቡ ጠይቋል። ጥያቄው ተገቢነት አለው ማለት ነው። ሌላ አድማጮቻችን በኦሮሚያ ክልል ኦኔግ ሸኔ በአየር ወለድና ኮማንዶ ላይ ከፍተኛ ድል ተቀዳጅቻለሁ ነው የሚለው። በርካታ ዘመናዊ አውቶማቲክ መሳሪያዎችንም ማሪክ ያለው ብሏል። በጓሲዮን አቅራቢያ ነው እንግዲህ ሸኔ አየር ወለድ ኮማንዶዎችን የደመሰስኩ ነው የሚለው። ከዚህ ጎን ለጎን እንግዲህ መከላከያም ወደ ሁለት መቶ ሸኔን ደምስሻለሁ ነው የሚለው። በሌላ መረጃ በጎጃም አምስተኛ ክፍለ ጦር በርካታ ሚሊሻም እጅ ሰጥተውኛል ብሏል። 113 በቁጥር ይደርሳሉ ነው ያለው እንግዲህ በአማራ ክልል ውስጥ አሁን እየተደረገ ያለው የፋኖ የውጊያ አስተላለፍ ውጊያ ብቻ ሳይሆን የፖለቲካ አካሄድም ጥሩ አቅጣጫ የያዘበት ሁኔታ ነው ያለው ምክንያቱም በአንድ ትጥቅ ትግል ውስጥ ልታሸንፍ የምትችለው ሶስቱ ነገሮች አሟልተ ስትሄድ ብቻ ነው አንደኛው ፖለቲካ ሁለተኛ ኢኮኖሚ ሶስተኛ ጸጥታ ነው ምናልባት አሁን መከላከያ ከፍተኛ ኪሳራ የደረሰበት ከሶስቱ አንዱን መስመር ብቻ ይዞ ነው። ይህንን ጉዳይ በስፋት በቀጥታ ስርጭት አብረን የምንወያይበት ይሆናል። ወታደራዊ ትንተናዎችን በውስጡ ስለሚኖሩ ሰፋ ያለ ጊዜ ስለሚወስድ አሁኑ ፋኖ በክልሉ ላይ በአፈሙዝ ብቻ ሳይሆን በፖለቲካም ስራት መስራት አለበት የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። አንደኛ በጸጥታ ወይም ደግሞ ጸጥታን በማስከበር ወይም ደግሞ በአፈሙዝ ብቻ ሌድ ካለ የራሱን ወገን ነው የሚገለው ምናልባት ሚሊሻ አባቱ ሊሆን ይችላል። አባቱን ነው የሚገለው ማለት ነው። ሚሊሻውም ልጁ ላይ ነው የሚተኩሰው። የእርስ በርስ ጉዳይ ይሆናል ማለት ነው። ስለዚህ ነገ ሰሰት ውስጥ ስለሚያስገባቸው ከዛም ከዚህም በመነጋገርና በመዋየትና በሰከነ ሁኔታ በማሳመንና የራሴ ማድረግና ኃይልን የመበተን ስራ ፋኖቻውን የሄዱበት ያለው አስተላለፍ አንዱ ይሄ ነው። ኃይልን የመበተን ስራ በተሳሳተ መረጃ በጥቅምም፣ በተለያዩ ጉዳዮች ተደራጅቶ የመጣውን የራሱን ወንድምና የራሱን አባት በፖለቲካ ሲስተም ኃይላቸውን የመበተን ግማሹ ወደ ቤቱ እንዲሄድ፣ ግማሹ ወደ ፋኖ እንዲቀላቀል፣ በዚህ አይነት ረገድ ጥሩ ስራ እየሰሩ እንደሚገኙ ተገልጿል። ይሄ እንግዲህ ሊበረታታና ወደፊትም ሊቀጥልበት የሚያስፈልግ ጉዳይ ነው ማለት ነው። ይሄን ጉዳይ በስፋት ከዚህ በፊት ስንነጋገርበት ነበር። ፋኖ ተኩሶ መግደል ብቻ ሳይሆን የፖለቲካ ስራን ሰርቶ ክልሉ ላይ ያለውን ወጣት ከጎኑ ማሰለፍ አለበት፣ ከጀርባ እንዳይተኮስበት ማድረግ አለበት። ይሄ ግዴታው ነው። ይህንን ካላደረገ በስተቀር ክልሉ ላይ ጦርነት ሊጠናቀቅ አይችልም። ማህበረሰቡ ተጎጂ እየሆነ ይቀጥላል ማለት ነው። ማህበረሰቡ እየተጎዳ ሲሄድ ደግሞ ከፋኖ ላይ እጅ የማንሳት አይነት ነገር ነው የሚመጣው ማለት ነው። ስለዚህ አሳውን ለማያዝ ባህሩን ማድረቅ የሚለው አስተላለፍ እንዳይመጣ ጥንቃቄ መደረግ አለበት ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው በባህር ዳር የቦምብ ጥቃት ተፈጽሟል። በተመሳሳይ ሰባት ቤታ በሞርተር ጥቃት እንደተፈሰመን የተገለጸው እንቅጥቃቱን የፈሰመው ፋኖ እንደሆነ ተገልጿል። ቋራ አይስጋ በተባለው ቦታ ላይ በሞርተር ውጊያዎች ተደርጓል። በዚህ ውጊያ ከፋኖን ጉዳት መድረሱ የመረጃ ምንጮች መረጃን አድርሶናል። በአማራ ክልል በኮምቦልቻ ከተማ የከተማ አስተዳደሩ ስብሰባ ህዝብን ጠርቶ ነበር። በዚህ ስብሰባ እንግዲህ ቤት ለመስራት የተደራጁትን ማህበራትን በባንክ የተቀመጠውን ገንዘብ አበድሩን ብሎ መንግሥት ግለሰቦችን ብድር እየጠየቃቸው እንደሚገኝ ተገልጿል እንግዲህ አንድ ትሪሊየን የሚደርስ ገንዘብ ነው፣ እነዚህ ማህበር በባንክ ያስቀመጡትን ተብሏል። እነዚህ ማህበር ገንዘብ እንዳላቸው ከተረጋገጠ በኋላ መንግስት ለስራ ማስኬጃ ስለሚፈልግ በብድር መልክ እንድትሰጡን የምል የሚል ጥያቄ እንደቀረበላቸው ተገልጿል። አሁን እንግዲህ በአማራ ክልል ውስጥ የቀጠለው ጦርነት በተለያዩ ቦታ ኦሮሚያ የቀጠለው ጦርነት የሰላም አለመረጋጋት በአገሪቱ ውስጥ ባለመኖሩ መንግስት ከፍተኛ ውጪ ውስጥ የገባበት ሁኔታ ነው ያለው። የመንግስት ሰራተኛ ደሞዝ የለም። ከውስጥ አመፅ ሊነሳ ይችላል። እንደገና በጦርነት እያንዳንዱ ዶላር ነው ሲተኮስ የሚውለው። በዚህ በዚህ የተነሳ እንግዲህ ከፍተኛ ውዝግብ የተነሳበት ሁኔታ ነው ያለው። እጅግ በጣም ከባድ ነው እየተባለ ይገኛል። እንግዲህ መከላከያም ባጀት የለውም። በአምስት ወሩ ነው ባጀቱን ያጠናቀቀው። መከላከያ ራሱ ከፍተኛ ችግር ላይ የገባበት ሁኔታ መኖሩ ተገልጿል። መከላከያ ከዚህ በፊት እንግዲህ በሰላም ማስከበር ወደ ሌሎች ሀገሮች በሚሄዱበት ጊዜ ለነዛ በሰላም ማስከበር የሚከፈለው ገንዘብ የመከላከያን ባጀት ይሸፍን ነበር። አሁን ኢትዮጵያ በዲፕሎማሲ መበላሸት ለሰላም ማስከበር ጎረቤት የሆነችው ሶማሌን እንኳን ከፍተኛ ጭቅጭቅ እየተፈሰመባት ይገኛል። የኢትዮጵያ መከላከያ ሰላም ያስከብር አያስከብር የሚለው እስካሁኑ ዝግብ ነው። ተረጋግቶ ኃይል የተመደበበት ሁኔታ የለም። ኢትዮጵያ ከዚህ በፊት በወያኔ ዘመነ መንግስት በርካታ ሀገሮች ላይ ሄዳ የሰላም ማስከበር ስራን ሰርታለች። ይሄ ሰላም ማስከበር ስራ በዶላር ነው የሚከፈለው። ከፍተኛ ገቢ ነው። እያንዳንዱ በዛ ቦታ ላይ የተገኘ ወታደር ደሞዝ መክፈል ብቻ ሳይሆን ሀገሪቱ ሌሎች መከላከያዎችም ወጪያቸውን የሚሸፍሩት ከነዚህ ሰላም ማስከበር ነው ማለት ነው። የተባበሩት መንግስታት ለመከላከያ ሚኒስቴር ከፍተኛ ዶላር ይከፍላቸው ነበር። ይሄ በዲፕሎማሲ ብልሹነት ቀርቷል። በዚህ በዚህ የተነሳ መከላከያ ከፍተኛ የባጀት ውጥረት ውስጥ የገባበት ነው ያለው በአሁኑ ሰዓት። ሌላ አድማጮቻችን፣ በትላንትና ዕለት በነበረው ውጊያ በዚሁ ቀጠና እንግዲህ ወደ ሰላሳ አምስት ጎጃም ቀጠና ሰላሳ አምስት የመንግስት ወታደሮች ሞትና ቁስለኛ ሆኗል። በግሺ አባይ ዙሪያም ውጊያ እየተደረገ እንደሚገኝ ነው የተገለጸው። በሌላ መረጃ በሶማሊያ አልሸባብ እንግዲህ በሞቃዲሾ ከባድ ጥቃት ፈጽሟል። የአየር በረራም እንደተቋረጠ ነው የተገለጸው። በሞቃዲሾ ለሁለተኛ ጊዜ ነው እንግዲህ ጥቃት የተፈጸመው ተብሏል። እንግዲህ አንዳንድ ኤምባሲዎችም ጥቃት እንደደረሰባቸው ተገልጿል። አልሸባብ እንግዲህ በረጅም እርቀት ሞርታር ነው ጥቃቱን የፈጸሙ ተብሏል። ቀደም ሲል አብይ አህመድ ወደዛ አካባቢ ሲሄድ ጥቃት ተፈጽሞ ነበር። አሁንም በተመሳሳይ እንግዲህ ለሁለተኛ ጊዜ አልሸባብ በዚህ አይነት መልክ እንግዲህ ጥቃት የፈጸመበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር እንግዲህ ሁኔታዎችን አይተን በመልካም ሚዲያ ቀጥታ ስርጭት እንገናኛለን። አንዳንድ ጉዳዮችን ሰፋ አድርገን ለማየት እንሞክራለን። መልካም